ይህ ቤቲ እናት ኪራን አስፈራርተው ቤቲ ቤት ውስጥ እንድትገባ አደረጉ። በጣም ያሳዝናል። በዚህ ምክንያት ጽናትና ኪራ ተለያዩ። ኪራ ምንም አማራጭ ስለሌለው ጽናትን ቤት ውስጥ መኖር እንዳለባትም ቢፈልግም ግን ጽናት ደግሞ በፍጹም እዚ ቤት መኖር አልችልም። እንደዛ ያደረገችኝን ሴትዮ አምጥተህ አሁንም ሌላ ህይወቴን ልታመሳቋቁል ስለሆነ አልፈቅድልህም። እኔ ወጣለሁ አለች። የቤቲ እናት ኪራን አስፈራሩት። ቤቲ ቤትህ ውስጥ መታ ካልኖረች በፍጹም እኔ አንተን ከጽናት ጋር አልተውህም ጽናትን ከማሳጣህና አንተ ቤቲን ቤት ውስጥ አስገብተህ አብራህ እንድትኖር ካላደረግ ማንኛውን ትመርጣለህ? አሉት። ጽናትን አጥቼ መኖር አልችልም አላቸው። የቤቲም እናት አየህ እኔም ልጄ ያበደችብኝ ልጄን ያሳጣሃኝ ከኪራ ተለይቼ መኖር አልችልም የሚለው በአእምሮ ውስጥ ስለሰፈነ ነው። ስለዚህ እኔም ደግሞ ልጄን አጥቼ መኖር አልችልም። ጽናትም ና ቤቴም አንድ ጋ ከኖሩ ሁለቱንም ቤቴንም የማዳን ጽናትንም አብራህ የመኖር እድሉን ታስቀጥላለህ አለችው እሱ ደግሞ የልጅሽን ክፋት እንደዚህ ነው ብዬ መዘርዘር አልፈልግም ግን ደግሞ ብዙ ህይወቴን አመሰቋቁላ በክፋት የተሞላች ሴት በፍጹም እቤቴ ላስገባ አልችልም አላት እንግዳውስ ወስንና ንገረኝ አለችው። መጀመሪያ ላይ ውሳኔ ይሄ ነው ሲላትም፣ እንግዳውስ እመኔ ጽናትን አሳጣዋለሁ ጽናትን ከዚች ዓለም አሰናብታታለሁ፣ ወይም ደግሞ ማገት ካለብኝ አግታታለሁ። ለልጄ ስል ምንም ነገር አደርጋለሁኝ። ልጄ ይህን ያክል አመት ባንተ ስትሰቃይ ኖረች። ዶክተሮችም የምትወደውን ወይም ይህን ስሙን የምትጠራውን ሰው እስካላገናኘሻ ድረስ ልጅሽ ምንም ጤነኛ አትሆንም ብለውኛል አለችው። እሱም ደግሞ እኔ እንደዛ አልችልም፣ ምን እያልኩ ነው ብሎ ብድግ ሲልም ምን አይነት የተረ ደገመ ነው ያፈራህ በማለትም ተናገረችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አድስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ የጽናትና የክራ ህይወት አሁንም በድጋሚ ብስቁልቁሉ እየወጣ ይገኛል። ቤቲ ወደ ጽናት ህይወት ወይም ወደ ኪራ መልሳ መምጣት የለባትም ነበረ። ፍትህ እያልን ወጥታ ነበር። አሁን ደግሞ እንግዲህ ተመልሳ ወደ እነሱ ቤት ዛሬ ሰተት ብላ ገብታለች ማለት ነው። ይህም ምንድን ነው እንግዲህ ምክንያቱም ቤቲ ኪራን ካጣች በኋላ ጤነኛ እንዳልሆነችና ያው በእብደቷ እንደቀጠለች ቀጠለች እናትየዋ ተናግረዋል። ግን ደግሞ የእናት አንጀት ስለሆነ ጸበሉንም እንዲሁም ሁሉም ቦታ ሞክረዋት በመስተመጨረሻም ሕክምናውንም ታቅማቸው በላይ ሲሆን ስሙን የምትጠራውን ሰውዬ ግዴታ ማግኘት አለባት። ከሱ ጋር ትንሽ ጊዜ እንድትኖር ፍቀዱላት፣ ከዛ በኋላ ወደ ራሷና ወደ አእምሯ ትመለሳለች አሉኝ አለች። አሁን ታዳ ትልቅ ጉብዳ ተፈጠረ። የቤቲ እናት በጉልበት ቤቲን ኪራ ጋርና ጽናት ጋር እንድትኖር ማድረጋቸውን ወስነዋል። ከዛም ጽናትን ደግሞ ሲያማከራትም እኔ በፍጹም ያቺ ህይወቴን ብስቁልቁል አድርጋ የሄደችን ሴት እኔ ቤቴ አምጥቼ መኖር አልችልም፣ ኪራ አለችው። ኪራን ደግሞ የቤቲ እናት እንደሚያሳጡት ጽናትን ነግረውታል። እናም ወዶ ሳይሆን በግዱ ቤቲ እዛ ቤት መምጣት እንዳለባት አምኖና ተስማምቶ ከቤቲ እናት ጋር መጥቷል። እቤት ሲመጣ ግን አሻፈረኝ አለች ጽናት ጽናት ይቅር ባይነት ልብ ያላት ርኅራሄ ያላት ልብ ነበረች ዛሬ ግን ከቤቴ ክፋት የበዛ የለም ልቧን አሳምሟታል ምክንያቱም መጥፎ ነገሮችን በብዙ ይቅር ብላቸዋለች የሰው ልጆችን ግን ደግሞ የቤቴ ልጇን ስለነጠቀቻት ቤቴን አሁን ላይ በፍጹም ይቅር ልትል አልቻለችም እናም ደግሞ ጽናትንና ኪራን ለመለያየት እቤት ውስጥ መርዝ ሁሉ እስከማጠጣት የደረሰች ስለሆነች አሁንም ብትመጣ ያ ነገር ስለሚፈጠር እኔ በፍጹም ሞቼ ነው ቁሜ ቤት ይዝ ቤት የምትገባው አለችው። ጽኑዬ እባክሽን ተረጅኝ፣ በቃ የልጅቷ ሕይወት እንዱ መቅረት አያሳስብሽም አላት። እሱን አንተ እንደፈለግ ተረዳው። የኔን ይቅርባይነት የኔን መልካምነት ብዙ እንዳደረግኩላትም ይቅርታ ታውቃለህ። በዚህ ግን አልደራደርም፣ ወይ እሷን ወይኔን መርጠህ ከዚህ ቤት ሁለታችን ሳይሆን የምንኖረው አንደኛችን ነው አለችው ጽናት። ኪራ አሁን ይበልጥ ጨለማ ወረሰው። ከቤት ውስጥ ጽናት ወጥታ መኖር አይችልም። ቤትን ደግሞ አልፈልግም ቢልም የቤቲ እናት ጽናትን እንደምታሳጣው ቆርጦ አድርጋ ነግረዋለች። ልጄ አንተ ጋር ለመሆን ጽናት ምክንያት እንደሆነች ባቅም ግን፣ በፍጹም ልጄ የሞተች የአንተን ገረድ ማዳን አትችልም፣ አለችው። በጣም ተናደደ። በዛ ላይ በሞተችውም እናት የተረገመች ማህጸናት የወለደች አለችው። ኪራ ትዕግስቱን መቆጣጠር ስላቃተ ትቷቸው ቢሄድም በስልክ ግን ደውላ የመጨረሻዋን ውሳኔ ነገረችው። ኪራ የሰማውን ማመን አቃተው፣ ከቆመበት ተብረከረከ፣ ስልኩ አመለጠው። ኤውል ኪራ ልጄ አንተ ጋር መኖር አለባት። እቤት ውስጥ መኖር ካልፈለግ እኔ ሆቴል እከራይላችሁና ለብቻችሁ ትኖራላችሁ። የልጄ መድኃኒት አንተ ስለሆንክ ግደታ ነው አለችው። በፍጹም አላደርገውም ሲላትም ካላደረግከውስ እንግዳውስ ጽናትን አግቼ ወይ ደግሞ አስወግቼ ልጅ ማትረፍ አለብኝ፣ ለልጅ ምንም መሆን እችላለሁ አለችው። ይህንን ሲሰማ ኪራ ማመን አቃተው። አሁን እንግዲህ ኪራ ለናሆሚ አይናገር ወሬው ይሰማል በማለትም ተጨንቆ ብቻውን እንደተለመደው ያለቅሳል። ለመሩም ጽናት ደውላ ኪራ ሰሞኑን ትክክል አይደለም፣ ምንድን ነው የተፈጠረው? ምን አባቴ ሊሆን ኪራ የሆነ ነገር ካልሆነ በፍጹም እንደዚህ አይሆንም፣ ሰላሙ ተረብሿል። የድሮ ማንነቱን እያጣሁት ነው አለች። ከዛም እዋክሽን ተረጋጊ በማለትም መሩና ሰኒ እያረጋጓት ይገኛሉ። ግን ደግሞ ምን አስባ ነበር ሊና ሽንኩርት መከታተፍ የጀመረችው ከ ብቻ በጣም የሚያሳዝን ነገር ከቤቲ እናት ጋር ግንኙነት ያላት ይመስለኛል። ተጨማሪ ምግብ ለስራ ብላ ስትገባ ጽናትም ለሁላችንም የሚበቃ እንግዳም ቢመጣ የሚበቃ ምግብ ነው። እንግዳ ጠርተሻል እንዴ? አለቻት አይ እዚ ቤት ቤቱ እንግዳ ተቀባይ ነው ብዬ ነው፣ ለዛ ነው አለቻት። አይ የመጣ እንግዳ ቢመጣም ይበቃል፣ ግን ምንድን ነው ብላ ተጠራጠረች። ከዛም ይችሌ ደርሳ ጻድቅ ጻድቅ የሚያጫውታት ምንድን ነው ምን አስባ ነው በማለትም ራሷን መጠየቅ ጀመረች። ሌና ግን ከቤቲ እናት ጋርና ከቤቲ ግንኙነት ነበራት እናም ከዚህ ሀገር እወጣለሁ እያለችም እነሱን እዛ ቤት አስገብታ መውጣት ስለምትፈልግ ይመስለኛል። በስተ መጨረሻ ጽናት ሽንኩርቱን አስጣለቻት። ነገር ግን እንዳለችውም ኪራ ወዱ ሳይሆን በግዱ ቤቲ እቤቱ እንድትመጣ ተስማምቶ ስለነበረ በማታው የቤቲ እናት ቤቲን ይዘው ዱብ ባሉ ቤቲ ገና ኪራን ስታዩ በደስታ ተሞላች። ጽናት አሁን ከዛ ቤት ወታ ሄደች። በጣም ያሳዝናል። እነመሩ ቤት ይዘው ቢያሳድሯትም እዚህ በኋላ እዚህ መልከስከስ የለብኝም ወጥቼ መሄድ አለብኝ እያለችም ጽናት እየተማረረች እያለቀሰች ትገኛለች። ናሆማ ይህንን ያየው ምን አስቦ ነው? እንዴት እንደዚህ ያደርጋል? ኪራ በጥፋት በጥፋት ላይ አለ መሩ ደግሞ ናውማ ነገሩን ሳታውቅ እባክህን አትፍረድ። ኪራ በተደጋጋሚ እንደዚህ የሚያደርገው የሆነ ወጥመድ ውስጥ ሲከቱት ብቻ ነው። እናም ልትረዱት ይገባል። ወጥመድ ውስጥ አስገብተውት ሊሆን ይችላል እንጂ በሶሲም ሆነ በቤቲም፣ ያን ጊዜ አብረው በተቀራረቡ ሰዓት ጽናትን አልፈልግሽም ባለ ሰዓት ወጥመድ ውስጥ ገብቶ ነው። ስለዚህ አትፍረድ አለችው ምንስ ቢሆን ያችን አረመኔ ሴት ጭራሽ ከነናቷ አምጥቶ ያስቀምጣል አለ እናትየዋ እንግዲህ ልጃቸውን ለመጠበቅ ሲባል ከኪራ ጋር አብረው ለመኖርና ከቤቴ ጋር አብረው ለመኖር ወስነዋል አሁን ይሄንን ያየችው ጽናት እዛ ቤት በፍጹም ተመልሼ አልገባም ከከተማው ከአዲስ አበባ ወጥቼ በቃ አንዱ ቦታ አንድ ዋሻ እገባለሁ እያለች ትገኛለች። ግን ሰኔ አሁን በጽናት አትደራደርም እነዛን ሰዎች ገድዬ ይገደይሉ እያለች ትገኛለች። ግን ደግሞ ይበልጥ ነገሩን እንደምታባብሰው ሰው ከባድ እንደሆነም የቤቴ እናት ልጃቸውን ለመጠበቅ እዛ ቆርጠው ገብተዋል። ኪራሁን እሚይዘው የሚጨብጠው ጠፍቶታል። ጽናትን አቶ መኖር አይችልም! ቢያንስ ብዙ ችግር ቢፈጠርም እዛ ቤት ውስጥ ሲያያድ ደስተኛ ነው። እሷን ሲያያት ችግሮችን የመቋቋምና የማለፍ አቅም እንዳለው ይሰማዋል። ግን ደግሞ በፍጹም ጽናት ይሄንን አምና መቀበል ሰላቃታት ሁልጊዜ ይክራል ኪራ በእኔ ህይወት ላይ እንደተጫወተና እኔን እውነትም ላፉ እንጂ ከውስጡ አይወደኝም ማለት ይቻላል። ለእኔ ስሜት ምንም ጥንቃቄ አያደርግም። በቃ ሞራኔን ከአንዴ ሁለቴ ሶስቴ ሰባብሮታል። ከዚህ በኋላ መታገስ አልችልም እያለች ደምንባ እያረቀሰች ትገኛለች። አባቷ ይሄን ሲሰሙ ምን ይላሉ? ጽናትም ለአባቴ መናገር አልፈልግም ምክንያቱም እዛ ጎረቤቱም ሰውም ህዝቡም አዋረደችህ የሚሉት ነገር ስላለ፣ ምክንያቱም ተው በተግባር ወይም ደግሞ ቀጥታ ወደ ጋብቻ ሳይሆን ይሄር ነው በቃ በራሳችን ፍቃድ ስላደረግ ነው። አሁን ደግሞ ተጣላሁ ብዬ ሲሄድ በጣም ከባድ ነው። የአባቴን ስም አሰብራለሁ፣ የአባቴ ንም ቅስም እሰብራለሁ፣ ወደዛ አልሄድም፣ በአንዱ ወማ እገባለሁ እያለች ያዙ ይልቀቁ ይትላለች፣ ግን ሰኒና መሩ እንደሁምና ሆሜ ሊለቋት አልቻሉም። ቻናሉን ሰብስክራይብ እያደረጋችሁ